በሰማ ተሸክመ በኋላ ሶስት ዓመት በጀርባ አዝላ ልጇ። ወጣቶች እናት እኮ ቢያገባም ልጇ ነው። እየሰማች እናት ልጇ ቢያገባ ከቤቷ ቢወጣም ለሱ እንደ ልጅነቱ ነው የምታየው። አማትና ምራት ምን አይ አው አማት እና ምራት ምን አይነው ያቺ እንደባለው መ እናት ደግሞ እንደልጅ ስለዚህ ከባድ ነው። ይገርማችኋል። ልጆቿ እንደነበረ መድኃኔዓለም ኢየሱስ ክርስቶስ የተሳሳተው አይሆንም ማላት ይላል የእግዚአብሔር ሶስተኛው ምንድን ነው የማይጠቅመን ሆነ ለኛ የማይጠቅም ትዳር ከሆነ፣ አንዳንድ ሰው እሷን ካላገባሁ ድብን እላለሁ። ስንት ወጣት አለ መሰለህ? እሱን ካላገባሁ እሰቅላለሁ፣ መርዝ ነው እጠጣለሁ ያለች ስንት ልጃገረድ አለች መሰላችሁ? ምመና እንደሱ አይደለም። ወጣቶች እንደ እሱ አይደለም። ትዳር የሚሰጥ እግዚአብሔር ነው። በጎም ትዳር ይስጣችሁ፣ መልካሙን ትዳር ይስጣችሁ። በእውነቱ የሚገርመው ምመና እና ለዚህ እኮ ነው ታስታውሳላችሁ፣ ምየ ማርያምን የመስቀል ስም ስጦታችን የምንለው እኮ ያለ ምክንያት አይደለም። ማርያም ባፍለያ ታስታውሳላችሁ፣ ይመናል ለልጆቹ ሞት የለመነች እናትናት። ታዲያ ከአስራ ሁለቱ ሐዋርያት መካከል አንዱ የሆነው ቅዱስ ዮሐንስ ወልደ ነጎድጓድ ይዘችው የማርያም ባፍለያ ልጅ መስቀሉ ስም ተገኝቶ ነበር። ታስታውሳላችሁ እሳች በይለት አርብ፣ ያቺ ዕለት አርብ ብለናል ሰሞኑ ስንነገ

የሚገርማችሁ ወጣት ልብ በሉ መድኃኒዓለም በዛ በዕለተ ዓርብ ቅዱስ ዮሐንስ በእግረ መስቀሉ ፍር ነበረና፣ ቅዱስ ዮሐንስን እንዲህ አለው። እናቱም እየማርያምን ሰጠው። ምን ብሎ እመ ሞት የምትለምንና አታስፈልግህም ማለትና የራሱን እናት በቅዱስ ዮሐንስ አማካኝነት ለሁላችንም እምዬ ማርያምን የመማፀኛችን ከተማ ኢየሱስ ክርስቶስን ያየንባት የአዲስ ኪዳን ኪሮም ወይም ደግሞ መስታወታችን እኮ የምንለው እንዲሁ እንደ እንግዳ ደራሽ እንደ ወፍ ዘራሽ አይደለም። ኢትዮጵያውያን የጨዋ ልጆች ልብ በሉ። ሕይወት የምትለምናት እምዬ ማርያም ስለዚህ መድኃኒዓለምን አለ አይሆንም። ለአንተ ሕይወት የምትለምን እናት ትገባሃለሽ። ለሁላችንም ልብ በሉ ምድራዊቷ እናታችን ታውቃላችሁ፣ አንዳንድ ስና እናድዳት አፈርግላት ትልሃለች። እምዬ ማርያም እንደሱ አትልም። እምዬ ማርያም እንደሱ አትልም። ሕይወት ትለምን አለች። አ ክብር ምስጋና ለድንግል ማርያም ይሁን። ስለዚህ ልብ በሉ ሕይወት የምትለምን ሕይወት የምታሰጥ ወላዲት አምላክ በእውነቱ እሷን ይዞ ቅዱስ ዮሐንስ ወልደ ነጎድጓድ ወደ ቤቱ ገባንና ባለፈው እንደነገርኳቸው ከእምየ ማርያም ጋር አስራ አምስት ዓመት ከዘጠኝ ወር አብረው ኖሩ። ከድንግል ማርያም ጋር ያኑረ አሜን አትሉ? እሷ በሕይወታችን ትንገስ ወጣቶች አሜን አትሉ? ሆይ እሷ በልባችን ትንገስ። በእውነት ጣዕሟን በአንደበታችን ፍቅሯን በልባችን ያብዛልን መድኃኔዓለም ድንግል ማርያም በዘርፋፋ ቀሚሷ ከመከራ ሁሉ ትጠብቀን ትጠብቃችሁ በእውነቱ እግዚአብሔር ለሰው ልጆች መልስ የሚሰጠው በሶስት መንገድ ነው አንደኛው እሺ በማለት ሁለተኛው በማስጠበቅ ሶስተኛው አይሆንም በማለት ነው ያስተማረ የመከረ የገሠጸ ሁሉን ነገር የነገረ የድንግል ማርያም ልጅ መድኃኔዓለም ስሙ ለዘላለም ይክበር ይመስገን ስሙን ለዘላለም ይክበር ይመስገን። የሰማነውን በልቦናችን ያሳደረብን የታመሙትን ይፈውስ የታሰሩትን ያስፈታል የተራሙትን ደግሞ ጌታ መንፈስ እሱ መቻውነቱ ይመግብል። የሰው ልጅ ፍጻሜው ሲያምር ነውና መድሃን ያበል የሁላችንን ፍጻሜያችንን ያሳምርን። አገሪቷን ከጥፋት እኛን ከስደት ይሰውረን። ቤቱን በመንበሩ ካህናቱን በደብሩ ያኖርልን። ለገበሬው ምርቱን ለመጋደ ወራቱን ያብዛል። የሰው ልጅ መጨረሻው ሲያምር ነው። የድንግል ማርያም ልጅ መድሃን ያለ መጨረሻችንን ያሳምርል፣ በቤቱ ያኖረን። በእውነት ያጣችሁትን አገኙ፣ ያዘናችሁ ተጽናኑ። እግዚአብሔር በሃይማኖት ሁላችንንም ያዝና